መቤታችን ቅድስት ድንግል ማርያም በመስቀሉ ስር፣ የጌታችን የኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም መስቀሉ ስር ቆማ በጽኑ ሐዘን ታለቅስ ታነባ ነበር። የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ በዕለተ አርብ ቅዱስ ሥጋውን ቆርሶልናል፣ ክቡር ደሙን አፍስሶልናል፣ ክብርት ነፍሱንም በፈቃዱ አሳልፎ ሰጥቶናል። በመንፈስ ቅዱስ ግብር በማኅጸነ ድንግል ማርያም ተጸነሰ። ከእመቤታችንም ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ በቤተልሔም በከብቶች በረት ተወለደ። በተዋህዶ ሰው አምላክ አምላክ ሰው ሆነ። ማቴዎስ 16:13 ሰላሳ ዓመት በሞላው ጊዜ በፈለገ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ ወደ ገዳመ ቆሮንጦስ ሂዶ አርባ ማዕልት አርባ ሌሊት ጾመ። ማቴዎስ 3 13 እስከ 17 ከዚያም ዐሥራ ሁለቱን ደቀ መዛሙርት ሰብአ ሁለቱን አረድትና ሰላሳ ስድስቱን ቅዱሳት እንስት መረጠ። በመጨረሻም ሰዓት ጌታ በቤተ ፋጊ ወደ ኢየሩሳሌም በአህያ ውርንጭላ ወጥቶ ወደ ኢየሩሳሌም በገባ ጊዜ የኢየሩሳሌም ሰዎች በሆታ በእልልታ ተቀብለውት ነበር። ይህንንም ሁኔታ ያዩ አይሁዳውያን ከዕለት ዕለት ተሰሚነቱ የጨመረ መምጣቱና ልክ እንደ ንጉሥ ምድራዊ ንጉሥ ከበሬታ በመታየቱ በጣም አበሳጫቸው። እና በግልጽ ተቃወሙት። እንዲያውም ህፃናት ሆሳዕና ለአርያም ሆሳዕና ለዳዊት ልጅ እያሉ አድን አሁን ማዳንህን አሁን አድርግ ሆሳዕና እያሉ ሲያመሰግኑት፣ አይሁዳውያን ካህናትና ፈሪሳውያን ልጆቹን ዝም አሰኛቸው እያሉ ጮኹ። እሱም እነዚህ ህፃናት ዝም ቢሉ ድንጋዮች ያመሰግኑኛል አላቸው። ከዚህ ጊዜ ጀምረው እንዴት እንደሚከሱት እንደሚያሳስሩት ማሰብ መነጋገር ጀመሩ። ሰኞን ማክሰኞን ነገር ሲያሰሩ ቆይተው ሮብ መከሩ። አይሁዳውያን፣ ፈሪሳውያን፣ ሰዱቃውያን ሁሉንም ተሰብስበው እንዴት እንደሚከሱት ሰበብ ሲፈልጉ ለሹማምንቱና ለንጉሱም ሲያሳብቁ በዕለተ ሐሙስ ለደቀ መዛሙርቱ ስጋውንና ደሙን ከመገባቸው በኋላ ሶስቱን ደቀ መዛሙርት መርጦ ወደ ተራራ ሲወጣ ይሁዳ ቀደም ብሎ ጓዙን ጠቅልሎ ቀድሞ ወጣና ወደ አይሁድ ሸንጎ ገባ፣ የሚሉትንም ተስማማ፣ አሳልፎም በመሳም ሰጠው። የክርስቶስ መከራም ጀመረ። ድንግል ማርያምም ሳታስበው ልጇ መያዙን መጥተው በነገሯት ጊዜ ወደ ኢየሩሳሌም በጭንቀት መጣች። ሆኖም ግን አላገኘችውም። ሕዝቡ መሐል እየተጋፋች እያለቀሰች ፈለገችው። ወደ ጲላጦስ አደባባይ ወጣች። ልጇ ከእስር ቤት ቆይቶ ተገርፎ ተደብድቦ ተዝለፍልፎ ተተፍቶበት እያንገላቱት ከፍርዱ አደባባይ በቪያ ዶላር አውሳ በህመሙ መንገድ በሚባለው ጎዳና ፊቱ ሰውነቱ ደም በደም ሆኖ መስቀል ተሸክሞ ደክሞት በአራተኛ ጎዳና ፊት ለፊት አገኘችው። በሀዘን ተውጣ አቀፈችው፣ ሳመችው፣ አለቀሰች፣ ጮሆች። ልጅን ተውታለች። ዘጠኝ ወር ከአምስት ቀን በማጸኗ የተሸከመችው ልጇ በድንግልና የጸነሰችው በድንግልና የወለደችው ልጇ በአደባባይ ሲገረፍ ሲደበደብ ስታይ ለምን አታልቅስ? ለምን አታዝን? በእናት አንጀቷ ተዉት፣ ምን አደረጋችሁ? እሱ በደል የለበትም ብላ ጩኾች፣ ሰሚ ግን አላገኘችም። ከእቅፏ ጎትተው ወሰዱባት። ሀዘኗም መራራ ሆነ። ከእቅፏ ጎትተው እያዳፉ እየገፉ መስቀል አሸክመው ወሰዱት። አብረዋት ካሉት ሴቶች ጋር ተከትላ ሄደች። ሆኖም ግን ከሰው ብዛት የተነሳ ሊያቀርባት የቻለ የለም። ከወለደችው ጊዜ ጀምሮ ልጄ እያለች በስጋት የኖረች እናት በጸነሰችው ጊዜ ከማን ጸነሽው ብለው ይጠይቁኛል፣ ከየት አመጣሽ ይሉኛል ብላ በስጋዋ በስጋት በነፍሷ በሐሴት የኖረች አሁን ትልቅ ሲሆን ደግሞ ሰዎችን አድንሃል፣ ፈውሰሃል ተብሎ ተከሶ እየተደበደበ ሊገሉት እንደ ወንበዴ እያዳፉ፣ እየገፉ ወደ መስቀያው መስቀል አሸክሞ ሲወስዱት ድንግል እያየች እንዴት ትቻል? በግብፅ በረሃ ይዛው ለተሰደደችው ልጇ እንዴት አትዘን አታልቅስ? ከህዝቡ ብዛት የተነሳ በቢያ ዶሎራስ በህመሙ መንገድ በሚባለው ጎዳና መስቀል ተሸክሞ ደክሞት በአራተኛው ጎዳና ፊት ለፊት ካገኘችው በኋላ አላየችሁም፣ ወዴት እንደወሰዱትም አላወቀችም። ግማሹ ገለውታል ሲል፣ ግማሹ ሰቅለውታል ሲላት ግራ ተገብታ እያለቀሰች ነበር።

በኋላ ወደ ቀራንዮ ወስደው ሲሰቅሉት በመጨረሻው ሰዓት ጌታ በመስቀል ላይ ሆኖ ዮሐንስ ወልደ ነጎድጓድን ጠርቶ እናቴን ጥራልኝ አለው። ዮሐንስም ማርያም ካለችበት ፈልጎ ልጅሽ ተሰቅሏል መተሽ እዩ አላት። የት አለ አለችው? ቀራንዮ አላት። ወደዛም ወሰዳት። ልጇን በመስቀል ላይ ባየችው ጊዜ ጮኸች፣ አለቀሰች። ያኔ ቅዱስ ገብርኤል አምላክን ትጸንሻለች፣ ትወልጃለች ብሎ ያበሰረኝ ሞት ሆኖ በገደለኝ ነበር እያለች፣ አንድ ጊዜ እሾህ ላይ፣ አንድ ጊዜ ድንጋይ ላይ እየወደቀች እየተነሳች እግረ መስቀሉ ላይ ደረሰች። ጌታም የእናቱን ጽኑ ሐዘን አይቶ አዘነ። አለመጽናናቷን አይቶ ከሐዘን ብዛት እንዳትሞት የወደው የነበረውን ደቀ መዛሙር ዮሐንስን ጠርቶ እናት ትሁንህ አለው። ለእሱም ልጅሽ ይሁን አላት። ድንግል ማርያም ግን ሐዘኗ በረታ። በመስቀል ላይ የተሰቀለውን ልጇን የደሙን መፍሰስ፣ የጎኑን መወጋት እያየች ለቅሷን መተው መጽናናትም አልተወችም፣ አልወደደችም። ሰባቱ የመላእክት አለቆች መጥተው አረጋጓት አጽናኗት። አባቷ ዳዊት እሳት በሆነ ፈረስ መጥቶ አጽናናት። እርሷ ግን ለቅሶ መተውን አልቻለችም። ቤት ከገባች በኋላም መጽናናትን ለቅሶ መተውን አልቻለችም። እስከ ሦስት ቀን ድረስም እህል ውሃ አልቀመሰችም። አክፍሎት የተጀመረውም በእሷ እሷ ያዕቆብ እና ዮሐንስ ጌታ እስኪነሳ ድረስ እልዋ አለመጥመሳቸው ነበር እና ነው። ድንግል ሐዘንሽ በረታ። ኦ ድንግል ሐዘንሽን ከልጅሽ ዘንድ አሳስቢ። ስለ እኛም በምዕረቱ የጎብኘን ዘንድ አሳስቢ። ድንግል ሆይ፣ የኢትዮጵያን መከራ አሳስቢ። በውጭ አገር ያሉትንም ድካማቸውን አሳስቢ። ፈጣሪ አምላክ ሁላችንም ይባርከን ዘንድ አሳስቢ። እስከ ዘለዓለሙ አሜን። ትንክትሸታ ላይ ስለኝ